ኧረ እባክሽን እንዲህ አይባልም። ታይዋለሽ ምን ምን ልበል? አንቺ ነሽ ስርዓት በስርዓት አዘሽ ያላሳደግሻት። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በሀገር ውስጥን በውጭም ያላችሁ እህት ወንድሞቼ ደህና ናችሁ ወይ? እኔ አለሁ፣ እግዚአብሔር ይመስገን። ዛሬ ደግሞ ከማማ ጋር መጥተናል። በጣም እኔ በጣም ነው የከፋኝ ውድ ቤተሰቦቼ። ታውቃላችሁ እዛ ከሜጣ ጋር ባለንበት ጊዜ አይባድ ምናምን ነገር አይባድ ገዝተን ስልክ ገዝተን እንትን ብለን ነበረ እና አሁን ደግሞ እዚህ ከመጣ በኋላ ያው ማን በጣም ደስ ብሏት በቃ ፍንድቅድቅድቅ ቀብላ ከትምህርት ቤት መልስ ነው በእርግጥ እየመጣች የምታየው እና እኔ በእውነት በጣም ነው የተናደርኩት በጣም ማለት ነው። ምክንያቱም በቃ በጣም በውድም ነው የተገዛ አንደኛ ነገር። ማማዬ ግን አንቺ አልሰበርሽም? ሰበርሽ እና ታዲያ ማነው እንደዚህ ያደረገ? አሁን ሚጣም ስታይ በጣም ነው የሚከፋት። እዥም የመጣሁት እኔ ያው፣ ከዛ ሀገር ነው የተላከላት እና በጣም ነው በእውነት ያዘንኩት። እንዴት እንደተሰበረ ራሱ እኔ አላቅም፣ ማን እንደሰበረው። ማማብ ስጠየቅን ያላየው ነው የምትለው። አሁን አዩ ደግሞ መታ ስታይ በቃ ብድ ነው የምትለው። ምን ማድረግ እንዳለብን ራሱ እኔ አላቅም፣ ውድ ቤተሰብ እና በዛውም ደግሞ ፕራንክ እናረጋታለን ማለት ነው። በእርግጥ አይባዱ ተሰብረዋል። መሰራት ራሱ ሚችል አይመስለኝ። ያልባቸው ቤተሰቦች እዚህ ደግሞ ማስቀየር አይቻልም። ማማ ናዩ ፊት ማለት ነው እኔ እናገርሻለሁ እ ቆጣሻ ቃውስ ብታረግሻለሁ እንዳይከፋሽ ኔማ እ ምንጭ ጭቅጭቅ ያደረግሻለሁ እንዳይከፋሽ። እንግዲህ ውድ ቤተሰቦቼ አዩንም ፍራንክ ለማድረግ ነው፣ ግን አይባዱ የእውነት ነው የተሰበረው። እስቲ ምን እንደምትለኝ እናያለን። ነው አማ ምንጭ ጭቅጭቅ ነው። ቁጭ በይ ደግሞ እንደ ስርዓት እንዳለሽ ትነሻለሽ እንዴ? ምን ማለት ነው

አዩ እኔ ምንም አላረኩት። እኔ አላውቅም ምን እንደሆነ። ቁም ነገር ምንድን ነው ቁም ነገር? እኔ እንጃ። ይቺ ልጅ ማለት ነው ስርዓት የላትም። በጣም ባለጌ ልጅ ናት።

አንቺ ነሽ እኔ ይዘሽ እንደዚህ አጋጨሽ። አንቺ እኔ ወይኑ ከልጅ ጋር አጥፎ ጋር በቃ በቃ እኮ በቃ። እንዴት አርገሽ ነው እንደዚህ ትምህርት ቤት እኔ ለዚህ እኮ ነው መቆጣታ፣ እንጂ አልገባሽም። ልጅቷ እንትን ብላለች አልኩሽ እኮ። አዩ እኔ እኮ ለእኔም እኮ እንደ ስጋዬ ናት። ማማ ማለት እኮ ምንም እኮ አላልኩም። ማማ ማን ነው የሰበረው? እኔ ግን አልሰበርኩም። አይ በፈለግሽው ነገር እንትን

ስማዬ፣ አንቺ ትምህርት ትችያለሽ? እንደዚህ ማውራት ተጀመርሽው? እንዲ ወይኑ ምን እንደ ሌላ ሰው ነው እንዴ? ማማ አጠጥ ተሻላል። በቃ አይባልም። ሰላምማ ሰላም ነን። እና መጀመሪያ ስራ ታስይዘሽ እንትን ያላልሽው፣ አሁን ታዲያ ምን ይደረግ? ልጅ ምን ገና አንቺ ሽጣሽ ትገባለች። አንቺ ገና አረ በፈጠረሽ ፍራንክ ነው ፍራንክ አርገንሻል። ይመችሽ እማየ እኩ መሰበር ስሽሄስ እሱም እውነት ነው። ማን የሰበረሽ አይታወቅም፣ እውነት አይታወቅም። ስለዚህ ተመካከረን አውጥተን አውርደ እንስራላት ብለን ዛ አይልሸሽ እ ስንት ነው? ግን ለማንኛውም ምን እንበለ፣ እናመሰግናለን ነው ለማማ ስጥሉ አስር ላይክ ሀያ ስንት ይሁን? መቶ ሺህ ላይክ አድርጉ በያቸው፣ መቶ ሺህ ላይክ። በነገራችን ላይ ውድ ቤተሰብ ስለ እውነት ስነግራችሁ እንደ ማማ ጨዋ ልጅ የለም። ይሄ የተናገርኩት ቃል በሙሉ እሷ ነው የሚመጥናት አይደለም፣ እሷን አይወክላትም። በስርዓት ነው ያሳደገቻት፣ በጣም ጨዋ ልጅ ናት። እግዚአብሔር ያሳድግላት። ለማንኛውም እናመሰግናለን። ቻው ቻው።